ምሩ ለአንተ የደረሰ ደብዳቤ አይነት ለእኔም ደርሶኛል። ያጣፋት ልጅነት ሰላም ነው ወንድሜ። ቤት ነው የሚለውን የበውቀቱ ስዩምን መጽሐፍ ፈልጌ ነው። አይ እኔስ የበዓሉ ግርማ ታዴ ልጠብቅሽ የሚለውን መጽሐፍ ፈልጌ ነው። ወይ እሱን መጽሐፍ እንኳን ቶሎ አላገኘውም። ባይሆን ያዳምረታን አደባባዩ ላይ ጠብቀኝ የሚለውን መጽሐፍ ልስተ። ጥሩ እንደዛ ከሆነ ከአንድ ሰብ በኋላ እዛው ጠብቅሻለው የሚለውንም መጽሐፍ እንዳትረሺ። ኧረ ችግር የለውም። የይስማከ ወርቁንም ቶሎ መጣለው የሚለውን መጽሐፍ ይዤ እመጣለሁ። እሺ ይህን ሁሉ መጽሐፍ ያነባል? ኦ ወንድሜ፣ እንዴት ያለ ስማርት ልጅ መሰለ። የትምህርት ቤታችን ሰቃይ ተማሪ ነው። በጣም ደስ ይላል። ታዲያ እንደዛ ከሆነማ እኔ አንድ መጽሐፍ ልስጥሽ፣ ትወስጅለታለሽ? እሺ ወንድሜ፣ የቱን? እዛ መደርደሪያ ላይ ያለውን የበዓሉን ግርማ አሁን በእናንተ ቤት በኮዳ ውርታችሁ ሞታችኋል የሚለውን። የዛን ሁሉ ደራሲ ስም ግን በምናወቅ ነው? ምን ሚኒ ሚዲያ ላይ ክበብ ላይ ሲወራ ሰምተን ነዋ። አይምሩ፣ ወደ ልጅነቴ መለስከኝ። ማደግም ባልኖረ ማደግ ሲያስጠላ ተስፋ ነበረኝ። ቤተሰቤ እንዴት እንደሚጠላኝ ብታይ ምሩባክ። ሱሰኛ ስለሆንኩ ሁሉም ይፈሩኛል። እኔ ፊት ብር አይቆጥሩ። የሆነ ብር ወይንም እቃ ከጠፋ በእኔ ነው የሚሳበበው። የምወዳችሁ ሰዎች በዚህ ልክ ከገፉኝ መጨረሻዬን ምን ተስፋ አድርጌ እንደምኖር ነው ማላውቀው። ራስን መጠበቅ የጀማመርኩበት ያምሻል እንዴ አውቃለሁ። ምሩ ይህን ሁሉ የውን ከበኔ እንደሆነ በዝባ ክሽቴ በቃ ምሩ፣ ለአንተ የደረሰ ደብዳቤ አይነት ለእኔም ደርሶኛል። የጻፍነውን ደብዳቤ የሆነ ሰው እንደቀየረብን ያወቅኩት ከወራቶች በፊት ነው። ምሩ፣ እኔም ጠልተኛል፣ ሌላ ሴት ወደዋል ብዬ ስጠላ ነበር የኖርኩት። ምድ ምታወሪው ሰው ነው በመሃላችን የገባው ሰው ኔ